እግዚአብሔር እናመሰግናለን። የእግዚአብሔር ስም ብሩክ ይሁን። ዛሬ ደግሞ ታላቅ ታናሽ የሚለውን ሀሳብ እናያለን። ታላቁ በታናሹ ተሸፍኖ ወይንም ተጠቅልሎ እንመለከታለን። የእግዚአብሔር ቃል በሉቃስ 1232 ላይ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ። እናስተውል። ታናሽ መንጋ። አንተ ታናሽ መንጋ ሲጀመር፣ ሲጨርስ አትፍሩ። እነዚህ ናቸው ታናሾቹ። አንተ ታናሽ መንጋ፣ አትፍራ፣ አትፍሩ። በዚህ በሁለቱ ቃላት መካከል የሚገርም ታላላቅ ነገሮችን እናያለን። አንደኛ ሲጀመር አባታችሁ ይላል። አባታችሁ። ይሄ ማን ነው? አባት የተባለው እግዚአብሔር ነው። ታላቅ እግዚአብሔር፣ ታላቁ ፈጣሪው እግዚአብሔር አባት ሆነ። መጀመሪያ የሌለው መጨረሻ የሌለው ቅዱስ የሆነው ጻድቅ የሆነው ኃይለኛ ኤልሻዳይ የሆነው ሁሉን የሚያውቅ ፍቅሩ ወሰን የሌለው አባት አባታችሁ ተባለ። ይሄ ታላቁ እግዚአብሔር በታላቅ ፍቅሩ አባት ሆኖ ቀረበን። የማይደረስበት እግዚአብሔር ቅርባችን ሆኖ አባት ታላቅ ነገር ነው። ይሄ ብቻ አይደለም። ሁለተኛው ታላቅ ነገር መንግስትን ሊሰጣችሁ፣ መንግስትን የራሱን መንግስት የራሱን ሕይወት በገንዘብ የማይገኘውን በዚህ ምድር ላይ ያልተፈጠረውን ከመሬት የማይበቅለውን በእጆቻችን የማይሰራውን ከሰማይ የወረደውን የእግዚአብሔርን ሕይወት ክርስቶስ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ያለውን የእግዚአብሔርን ሕይወት ሰማያዊ የሆነውን ሕይወት ሰማያዊ በረከት ከሰማይ የሚወርድ በእግዚአብሔር የተሰራ መንፈሳዊ የሁሉ ነገር ምንጭ የሆነ በውስጣችን የሚተከል የሚፈልቅ የማይነጥፍ መንግስትን ዘላለማዊ የሆነ ትራንዚሽን ያልሆነ የሚጸና የሚቆም መንግስትን አያቸው። ይሄ ሌላው ታላቁ ነገር ነው። ሌላው ታላቁ ነገር ደግሞ ምንድን ነው? ሊሰጣችሁ ይሄ የሚሰጥ ነው። እንዲህ አይነት ትልቅ ነገር ከትልቅ እግዚአብሔር የሚሰጥ ነው። እኛ ተጣጥረን የማናገኘው እናገኘው ብለን ብንለፋ የማንደርስበት፣ በጸሎታችን ሆነ በትምህርታችን ሆነ በትጋታችን ሆነ በሁሉም መንገድ የማይደረስበት ነፃ ከእግዚአብሔር የሚሰጥ የምንቀበለው ነገር ይሄ ታላቅ ኒውስ አይደለም? የሚሰጥ ሊሰጣችሁ። ይሄ ብቻ አይደለም በጣም የሚገርመው በጎ ፍቃድ የእግዚአብሔር የአባታችሁ በጎ ፍቃድ። እንግሊዘኛው ፕሌዥር ይለዋል። የእግዚአብሔር ግላድሊ ይለዋል። በደስታ በሐሴት ያረካዋል። ይህንን ማድረጉ እግዚአብሔር ያረካዋል። ፕሌዥር ይሰጠዋል፣ ያስደስተዋል፣ ያረካዋል፣ ያስደስተዋል። በደስታ ነው የሚሰጠን። በማዘን አይደለም ፒቲ በማድረግ አይደለም። ወይንም ደግሞ በቃ እንዲህ ላድርግ በማለት ሳይሆን በግዴታም ወይንም ደግሞ በሀዘኔታ ሳይሆን ለእግዚአብሔር ደስታ የሚያመጣ ነው። ይሄ መንግስትን ሲሰጠን በደስታ። ለዚህ ነው ህይወቱን እስኪሰጥ በመስቀል ላይ እንዲንጠለጠል ያደረገው፣ በሱ ልፋት በሱ ደም በሱ መቆረጽ የሚገኘውን ፍሬ ለማየትና በእርሱ ለመርካት ነው። አያችሁ። እንግዲህ የእናንተ ታናሽ መንጋ ማን ነው? ምንድን ነው ታናሽ መንጋ የምትሉት? ባይብል ስተዲያችሁ ነው? የጸሎት ግሩፓችሁ ነው? ወይስ ታናሽ መንጋ የሆነ ቤተ ክርስቲያናችሁ ነው? ምንድን ነው ታናሽ መንጋ? አላችሁ ወይ በዙሪያችሁ? ይሄ ታናሽ መንጋ የሚገርም በረከት የተሰጠው ነው። ለሐዋርያት ለደቀ መዛሙርቱ ኢየሱስ አስራ ሁለቱን ይዞ ለእነሱ ነው የተናገራቸው። እናንተ ትንሽ ናችሁ፣ ታናሽ ናችሁ በዓለም ተመርጣችሁ ወይንም ክራይቴሪያ አሟልታችሁ አይደለም ታናሽ ናችሁ ነገር ግን ትልቅ ነገር በእናንተ ይሆናል በእናንተ ውስጥ የምከተው ትልቅ ነገር ነው መንግስትን ላወርሳችሁ ነው ሰማያዊ የሆነ ነገር ልሰጣችሁ ነው እና ታሪክ ነው ከዛ በኋላ እነዚህ አስራ ሁለት አስራ አንድ ሆነው እንደም አንዱ ተቀንሶ አለምን አፕሳይድ ዳውን አደረጉ ህይወትን በምድር ላይ ብርሃንን በጨለማ ላይ ብርሃንን አመጡ እኛም ታናሽነታችንን አንናቀው። እግዚአብሔር በታናሽ ይጀምርና በታላቅ ይፈጽማል። በታናሽ ውስጥ እጭቅ ያለ በጣም ብዙ በረከት አለ። ወንድሞችና እህቶች ሁለት ሶስት ሆነን ተሰብስበን እውነተኛ ፍቅር፣ እውነተኛ መተሳሰብ፣ እውነተኛ ቤተሰብነት፣ ጸሎታችን ዳይናሚክ ይሆናል፣ ህይወታችን ፓወር ይኖረዋል። እና የደስታ ህይወት መንግስቱን የመለማመድ ህይወት ሞተን መንግስተ ሰማያት ለመግባት ሳይሆን ዛሬ እግዚአብሔር ይመጣል። በመንፈስ ቅዱስ እናንተ ታናሽ መንጋ አትፍራ። በታናሽነታ የተሰጠህን የተሸከምከውን ታላቅ አደራ ይህንን ትልቅ ነገር ልሰጥ ነው። ስለ አትፍራ። ጸጋው ከኔ ነው። ችሎታው ከኔ ነው። አቅሙ ከኔ ነው። ሁኔታ ሁሉ ከኔ ነው ከእኔ ጋር ነው የምትሄደው ነው የሚለው እግዚአብሔር። እና መንግስትን እንዴት እቀበላለሁ፣ እኔ ታናሽ ነኝ አይባልም። ምክንያቱም የሚናገረን አባታችን ታላቅ ነው። ሊሰጠን ነው። ተሰርቶ ፓኬጅ ሆኖ አልቆ ሊሰጠን ነው። አይገርምም? ያለቀ ነገር ሊሰጠን ነው። ይሄ ደግሞ ደስ ይለዋል። ደስ እያለው በአባትነት ፍቅሩ ነው የሚሰጠን። ታዲያ ደስ አይለንም? ደስ እንሰኝ ዘንድ ያስፈልጋል። ፍጹም ፍቅር ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። አትፍሩ! በፍቅሬ ተማረኩ፣ በፍቅሬ ተያዙ፣ በፍቅሬ ውደቁ፣ በፍቅሬ ተመላለሱ። አትፍሩ! የጠላት ወሬ ውሸት ነው። በውሸት አትሸነፉ። የተሸነፈው የተቀጠቀጠው የተገለበጠው የጠላት ሴራ በመስቀል ላይ የተጨፈለቀው የደቀቀው የዲያብሎስ ስራ፣ በውሸት በሽንገላ አትታለሉለት። እግዚአብሔር ታላቅ ነገር አስቦላችኋል። አንተ ታናሽ መንጋ አትፍራ። ለምን? መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና። ኢት ኢዝ ሂስ ፕሌዥር። ስሙ ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን።